ያንተ አይደለም የኔ አይደለም የሱ አይደለም የስው አይደለም ዒልሙ የአላህና የረሱል ሰለላሁ ዐለይሂ ወሰለም ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ጣውላ በፊቴ ያለው ጣውላ ያኒ ሰብረ ሰባብረ ውሃ አድርገህ ብላው ቢሉኝ እበላዋለሁ። ቢገድለኝም እበለዋለሁ ። ምክንያቱም ነቢያችን ስ ሰለም የሚያዙኝ ትእዛዝ ለእኔ የሚጠቅም ነው እንጂ ለእኔ የሚጎዳ አለለም። ዲኑ ደግሞ ቀዶ የሚሰጠን አላህ ነው። እኛ ደግሞ በቅዱ መሰረት እንሰራለን። አሁን ፈርድ ከተሰገደ በኋላ ሰላተ ሱብሕ፣ ዙሁር፣ ዓስር መግሪብ እሺ ከሰገድን በኋላ ሰላሙ ለይኩም ሰላሙ ለይኩም፣ እጅሃ ስተህ ዱዓ አይደረግም፣ ሓራም ነው፣ ክፍር ነው፣ አይደለም የሚለው ያለው። ላኪን ነቢያችን ኣላደረጉትምና ተው፣ ጠይ ምን ላርግ? ቀጥታ ሰላሙ ለይኩም ሰላሙ ለይኩም። ነቢያችን ሳሰለም ህይወታቸው በሙሉ ይሉት የነበረ የተውልን፣ ሰሓባ ይሉት የነበረ የተውልን ምንድነው? ኣስተፊር ላ ኣስተፊር ላ ኣስተፊር ላህ

በሰላት ሁለት ቦታ ብቻ ነው ያለው፣ አላህ ሊቀበልልህ ከፈለክ አንዱ በስጁድ ነው። ስጁድ ስትወርድ የፈለገውን ዱዓ አድርጋ አንተ የፈለግከውን ነገር አላህን ጠይቅ። እሺ፣ ስጁድ ስትወርድ። ሁለተኛ ነገር ደግሞ በመጨረሻው ሰላ፣ ዱቡር ሰላ ይሉታል። ዱቡር ማለት በስተጀርባው ማለት ነው። ወላ እና ፊ ኩል ዱቡር ሰላ

ግን በመጠኑ ወንጀል አድርገሃል። በሰላት ውስጥ ምንድን ነው ምን ማለት ነው? አስተፍሩላህ ያ ረቢ፣ እኔ አንተ የምትፈልጋትን ሰላት ሙሉ በሙሉ አሰገድኳትም። ይህ ደግሞ እውነት ነው። አንተ ስትሰግድ ልብ ወደ ላይ ያሄዳል። ይህም አንድ ጉድለት ነው። ቁርአኑ በደንብ አትቀራም፣ ሩኩዑ በደንብ ሩኩዕ አታረግም። እና ብዙ ነገር የሚጎድላት ነገር አለ ነቢያችን የሰገዱት ሰላት አይደለም የምንሰግደው እኛ። እውነቴ ነው የተሰባበረች ነች። ለዚህ ነው እስተፍሩላህ የምትለው። ጌታዬ አንተ የምትወዳትና አንተ የምትፈልጋት ሰላት አልሰገድኩም፣ ስለዚህ ቅርታ በለኝ እቅርታ አርግልኝ ማለት ነው፣ እስተፍሩላህ አልዓዚም። ከዛ በኋላ አዝካር ነው፣ ከሰላት በኋላ ያለው አዝካር ነው እንጂ ዱዓ አታደርግም። ጠይብ ዱዓ ከፈለግ አልኩ በሰላት ውስጥ በስጁና በመጨረሻው ሰላት ወይም ደግሞ ሱና ከሰገድክ ዙር ለምሳሌ አራት ረካ አለ አይደለም? አራት ረካ ከሰገድክ በኋላ እንደፈለክ ዱዓ አድርግ። ከሰላት በኋላ ከፈርድ በኋላ ሁለት ረካ አለ። ከዛ በኋላ እንደፈለክ ዱዓ አድርግ።